ፋና ሚዲያ ኮርፖሬሽን የስልጠና ማዕከሉን ይፋዊ የስራ ማስጀመሪያ መርሃ ግብር ዛሬ አካሂዷል። የፋና የስልጠና ማዕከል በተለያዩ የሚዲያ ስልጠና ዘርፎች ሰልጣኞችን ተቀብለው የሚያሰለጥን ሲሆን የብሮድካስት ጆርናሊዝም፣ የቪዲዮግራፊና የፎቶግራፊ ስልጠና ከሚሰጥባቸው ዘርፎች መካከል ናቸው። ማዕከሉ ብቁና በክህሎት የካበተ ባለሙያን ከማፍራት ረገድም አስተዋጽኦ ያለው ስለመሆኑ ተነስተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ሄብሮን ዋልታው በቀጥታ መስመራችን ላይ ትገኛለች። ሄብሮን፣ የፋና ሚዲያ ኮርፖሬሽን ዛሬ በይፋ ያስጀምረው ምንድን ነው? በምን ዘርፎች ስልጠና ይሰጣል? በመክፈቻ ፕሮግራሙ ላይስ የተላለፉ መልእክቶች ምንድን ናቸው? አመሰግናለሁ ኃይለ ኢየሱስ። አንተን በመግቢያ ላይ እንዳነሳኸው እንግዲህ በዛሬው ዕለት የፋና ሚዲያ ኮርፖሬሽን የፋና የስልጠና ማዕከል ነው የስራ ማስጀመሪያ መርሃ ግብር የተካሄደው ማለት ነው በፋና ሚዲያ ኮርፖሬሽን የተቋቋመው ይህ የስልጠና ማዕከል እንግዲህ በሚዲያው ዘርፍ በተለያዩ ዘርፎች የበቃና በተለይ ደግሞ በክህሎት የካበትን ባለሙያ ከማፍራት ረገድ ትልቅ አስተዋጽኦ እንደሚኖረው ነው የተገለጸው። ይህ የስልጠና ማዕከል ወይም ደግሞ የፋና የስልጠና ማዕከል እንግዲህ በተለያዩ ዘርፎች ነው ባለሙያዎችን ለማብቃት የተቋቋመው። ከሚሰጣቸው የስልጠና አይነቶች መካከል ደግሞ በብሮድካስት ቴክኖሎጂ፣ በብሮድካስት ጆርናሊዝም፣ በቪዲዮግራፊ፣ በፎቶግራፍ እና የተያያዥ ዘርፎች እንግዲህ ስልጠናዎችን እንደሚሰጥ ነው የተደሳው ማለት ነው። በዛሬው ዕለትም የስራ ማስጀመሪያ መርሐ ግብር ነው የተካሄደው። እንግዲህ ይህ የፋና ስልጠና ማዕከል መቋቋሙ በተለይ ደግሞ በሚዲያው ዘርፍ እንደ ሀገርም መረጃን መሰረት ያደረገ ትክክለኛነትን እየተከተለ እንዲሁም ደግሞ ኃላፊነት የሚሰማው የሚዲያ ባለሙያን ከመፍጠር ረገድ እንዲሁ የስልጠና ማዕከሉ የሚያበረክተው አስተዋጽኦ ትልቅ እንደሆነ ነው የተነሳው። በዋናነት እንግዲህ ይህ የፋና የስልጠና ማዕከል የተቋቋመበት ዋና ዓላማም ሀገራዊ ወይም ደግሞ ብሔራዊ ጥቅምን የማያስነኩ ትክክለኛነትን መሰረታቸው ያደረጉ ክህሎትን መነሻቸው ያደረጉ መረጃዎችን ለህብረተሰቡ የሚያቀርብ ባለሙያን ለማፍራት እንደሆነ ነው የተነሳው። የዛሬው የመክፈቻ መርሐ ግብርም እንግዲህ የፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢ መዋዘ ጥበባት ዲያቆን ዳንኤል ክብረት፣ እንዲሁም የፋና ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ አቶ አድማሱ በተገኙበት በዛሬው እለት የመክፈቻ መርሐ ግብሩ ተካሂዷል ማለት ነው። እንግዲህ ከዚህ በኋላ እንግዲህ የተለያዩ በተለይ ደግሞ በሚዲያው ዘርፍ መስራት የሚፈልጉ በተለይ ደግሞ ክህሎትን ሙያዊ ስልጠናን ማፍራት የሚፈልጉ ባለሙያዎችን ተቀብሎ የሚያሰለጥን መሆኑ ነው የተነገረው። ቀደም ሲልም እንዳነሳሁት እንግዲህ ይህ የፋና የስልጠና ማዕከል በተለይ ደግሞ አሁን ዘመኑን የዋዱ ዲጂታልን መሰረታቸው ያደረጉ ስልጠናዎችን የሚሰጥበት ማዕከል ነው። በተለይ ደግሞ ሁሉም መረጃን ተደራሽ የሚያደርገው በዲጂታል እንደሆነ ይታወቃል። ከዚህ ረገድ እንግዲህ በዲጂታል የሚተላለፉ የተለያዩ መረጃ ጉዳዮች መሰረታቸው ምንድነው፣ ተአማኒነታቸው፣ ትክክለኛነታቸው ምን ይመስላል የሚለውን ያጣራ መረጃ ወይም ደግሞ ያጣራ ባለሙያን ከማፍራት ረገድ እንዲሁ ይህ የፋና ስልጠና ማዕከል የሚያበረክተው አስተዋጽኦ አይተኬ መሆኑ ነው እየተነሳው ማለት ነው። በዚህም እንግዲህ የስልጠና ማዕከል በተለይ ከውጭ የሚመጡ ባለሙያዎችን ከማሰልጠን ከማብቃት፣ በክህሎት ከማካበት ባለፈም እንዲሁ የውስጥ አቅምን የማጎልበት እንዲሁ ስራዎች ወይም ደግሞ ስልጠናዎች እንደሚሰጡበት ነው የተነገ የሚቀረው ማለት ነው እንግዲህ በዛሬው እለት የመክፈቻ ወይም ደግሞ የስራ ማስጀመሪያ መርሐ ግብር የተካሄደበት የፋና የስልጠና ማዕከል የተለያዩ በፍላጎቱ ያላቸው በሚዲያው ዘርፍ መስራት የሚፈልጉ ባለሙያዎች መጥተው መሰልጠን፣ ክህሎትን መቅሰም የሚችሉበት መሆኑ ነው የተነሳው ማለት ነው። ይህም እንግዲህ በዛሬው ዕለት የመክፈቻ መርሐ ግብሩ ወይም ደግሞ የስራ ማስጀመሪያ መርሐ ግብሩ የተካሄደው የፋና የስልጠና ማዕከል የተሟላ በተለይ ደግሞ የሚዲያው ዘርፍ የተለያዩ ዘርፎች ናቸው፣ ቀደም ሲል እንዳነሳኋቸው የሚፈልጉትን ግብአቶች ያሟላ የስልጠና ማዕከል ነው። በዚህም እንግዲህ ፍላጎቱ ያላቸው ሙያቸውን፣ ክህሎታቸውን ማካበት ማበልጸግ የሚፈልጉ ባለሙያዎች መተው መሰልጠን የሚችሉበት ትልቅ ተቋም እንደሆነ የተነሳው ማለት ነው እንግዲህ። ሀይለ ኢየሱስ ለአሁን ያለኝ መረጃ ይህንን ይመስላል። በምሽቱ ደግሞ የፋና የስልጠና ሥልጠና ማዕከል በውስጡ ምን ይዟል፣ ማንን ይቀበላል፣ ክህሎትን ከማካበት ረገድ ያለው አስተዋጽኦ ምን ይመስላል የሚለውን በባለሙያዎች እንዲሁ ታግዞ ተንተን ያለ መረጃ በምሽት የዜና ወጃችን ለተመልካቾቻችን ይዘን ምንቀርብ ይሆናል።